ካወይ አዴ፣ አዴ አሁንስ ግራ ያጋባችም ማለት ነው። እናንተ ወይ ተቀበል ወይ ተመለስ። ጉድኮ፣ ጉድ እኮ ነው። ሰላም ውድና የተከበራችሁ ውድ ቤተሰብ ሰብ፣ እንዴት ናችሁ? እንደምን ቆያችሁ? ሰላማችሁ ዝት ትበልልኝ። ሀገራ ኢትዮጵያን እግዚአብሔር አምላክ ይጠብቅልን እያልኩኝ ማለት ነው። ውድ ቤተሰብ የአዴ ድራማ ክፍል አርባ ሁለት ላይ ደርሰናል ማለት ነው። ውድ ቤተሰቦቼ በጣም ደስ የሚልና ብዙ ነገሮችን የሚያስተምር ድራማ ነው ማለት ነው። በርቱ ጎበዞች እና በርቱና ወደ እኛ አቅርቦ ላቸዋለሁ ማለት ነው። እነሱንም እና ፍቅርን ብትሆን ያው አንዳንድ ጊዜ እንግዲህ ጎበዝ ናት በጣም እየተወነች ነው ማለት ነው። አዴ ደግሞ አሁን ግራ እያጋባችን ነው። እኔ ግራ እየተጋባው ነው። ምክንያቱም እንግዲህ ዲቭ እወድሻለሁ፣ አፈቅርሻለሁ እያላት አንዳንድ ጊዜ ይሆን እንዴት ነው በቃ የምትቀበል ይመስልና ተቀርበዋለች ማለት ነው። አሁን ባለፈው ላይ ጥሩ ነበረች። አሁን ደግሞ ጨራሽ በቃ እኔ ይህን ማድረግ እንደማልችልም ወይም ደግሞ ወንድም እንደ ወንድም ያስበቻለች ማለት ነው። ነገር ግን ጥሩ አይደለም ብዬ ያስባለሁ። ምክንያቱም ነሱም አንዳንድ ጊዜ ታውቃላችሁ ቆንጆ ሴቶች ወይም ደግሞ ቆንጆ ሰዎች በጣም በቃ ተፈላጊነት ስላላቸው ወይም ደግሞ እነሱ ፈላጊዎች ስለሚበዙ በቃ እኔ ቆንጆ ነኝ ምንጊዜም ቢሆን እፈለጋለው ተፈላገ ነኝ ይሉና ሲመርጡና ሲያማርጡ ጊዜያቸውን ሰዓታቸውን የሚያሳልፉ ይህን ግን በእውነት እንዳለ ታውቃላቸው። ምክንያቱም መልካለኝ ቆንጆ ነኝ በቃ ማንም ሰው ይፈልገኛል፣ አንዱን ባጣ አንዱን አላጣም እያሉ ጊዜያቸው ነው። ወይም ደግሞ እንዲቆሞ ቀሩላ አሉ እና የምር ነው ምላቸው። ይህ የምር ስላለ ነው እኔ ያየሁትም ስለነበረ ነው እና ጥሩ አይደለም አንዳንድ ጊዜ ማለት ነው። ምክንያቱም የመጣላችሁን እድል አዲ አሁን እንግዲህ ብዙ ተፈላጊዎች አሉ። አቶ በእርግጥ እሷ የራሷ ችግር ስላለባት ነው ስለ እናቷ እንዲሁም ደግሞ ስለ እህቷ የራሷን ነገሮች ለማስተካከል ስለምትፈልግ ነው። ነገር ግን ደግሞ እዚህ ጋም የራሷ ህይወት ማሰብ አለባት ብዬ አስባለሁ። ምክንያቱም ዴቭ ምርጫ አይነሽ እኔ እንግዲህ እንደመወዳትና እንደመፈቅራት ከሱ ሌላ ሴት እንደማትታየው በተደጋጋሚ እየነገራት ነው። እንዲሁም ደግሞ እሷ ከእሷ አፍ እወድሻለው፣ ወድሃለው እንድትለው ይፈልጋል እሷ ደግሞ ያንን ማለት አት አትችልም ወይንም ደግሞ አትፈልግም ማለት ነው። እዚህ ጋ ፍቅር ትፈልጋለች ለእሷ ቦታ ብትሰጥ እያለች ነው። እሱ ግን መቼም ቢሆን ምናልባት አንዳንድ ጊዜ በገዛ እጃችን እድላችን አሳልፈን እንሰጣለን ብዬ አስባለሁ እና ምናልባት አሁን አዴ እንደዚሁ ነገ፣ ዛሬ ከነገ ወዲያ ስትል የሚቀጥለው ጊዜም ሌላ ዘዴ ስትፈጠር እንዲሁም ደግሞ ሌላ ምክንያት በእርግጥ ጊዜ ልሰጣት ይችላል። ያው ጊዜ ሊያስፈልጋት ይችላል። እንደውም ከመሬት ተነስታ ትወስነው መቼም ግን ደግሞ ብዙ ጊዜ ጊዜ ሰጥቷታል፣ ይጠብቃታል። አሁንም ደግሞ ጊዜ ሰጥችሻለውን አስቢበት ብሏታል። እና በሚቀጥለው ላይም አስባ መምጣት ሲገባት አይ አላሰብኩበትም ብላ ምትል ከሆነ እንዲሁ ተደጋጋሚ እንደዚህ አይነት ነገሮች ስለ አዴ ብቻ አይደለም አወራ እዚህ ጋ ብዙዎቻችን እንደዚህ አይነት ውሳኔ ስንወስን የራሳችን እንጀራ ካፋችን አውጥተን ሌላ ሰው እንደ መስጠት ማለት ነው። የራስን እድል አሳልፎ መስጠት ማለት ነው። ምክንያቱም እንግዲህ ወንድ ልጅ ነው፣ ጠብቋት ጠብቋት መቼም እየሆነ በቃ ከራስ በላይ ሲሆን ሆነ ሴጣን ነገር መሀላቸው ይገባና፣ ተወዝውዞ ወይም ደግሞ ፍቅሩ አያ ፍቅራትም ትቷታል ማለት አይደለም። በመሀል በቃ የሆነ ሴጣን ነገር ይገባበታል። እንደዚህ ነገር ላይ ማለት ነው። እና ብትይዘው ጥያቄውን ብትቀበለው አዴ ጥሩ ነው ብዬ አስባለሁ ማለት ነው። እና ፍቅር ያው እንግዲህ ክፍተት ነገር ነው የምትፈልገው፣ እሱን ትፈልገዋለች። ነገር ግን አሁን ለፍቅር በጣም ቀና ልብ ነው የምታስበው አዴ ማለት ነው። ምክንያቱም እንደዚህ ሴጠን የሆነችው እንደዚህ ኃይለኛ ሰው የሆነችው እንደዚህ ክፉ የሆነችው ልጅነትም ስላለባት ነው። እንዲሁም ደግሞ እሷ ክፉ የሆነች ብለን በክፉ መመለስ የለብንም። ዴቪን ቢሆን አንተን ቢሆን ሆን እንዴት ነው በቀና ብትይዛት ምናም ብትይዘው ምናም ብላ ነግረው ነበረ ማለት ነው። ምክንያቱም እንደዚህ እልህ ውስጥ እየገባች ነው የምትሄደው እንጂ ወደ ራሷ እየተመለሰች አትሄድም። ስለዚህ እሷ ክፉ ብታደርግ እኛ ደግሞ እንደሷ ባናረግ ይሄ በጣም አሪፍ ነው። ምክንያቱም ክፉ ባደረገ ክፉ ና ተመልስ ስለምል እሷ መጥፎ ሆነች ብሎ መጥፎ ከመሆን አንድ ሰው በቃ እሷን ለመመለስ እሷ ወደ መልካምነት፣ ወደ ጥሩ ልቦና እንድትመጣ ማድረግ ይሄ በጣም ቀና አስተሳሰብ ነው ብዬ አስባለሁ ማለት ነው። በነገራችን ላይ አዴት የትናላት ጥሩ መልካም ልብ ያላት ልጅ ናት። በጣም ማሰብ የምትችል ናት። ምን አይነት ነገር ነው ሰዎችን የሚጎዳ ምን አይነት ነገሮች ናቸው ሰዎችን የሚመልሰው የምለውን ነገርም በሚገባ ታውቀዋለች ማለት ነው። እና ስለዚህ አዴ መልካም አስተሳሰብ ነው ያላት። ግን የዴቪድ ነገር እንደው ማላ ብትሰጠው ና ብታስብበት ብዬ አስባለሁ። ቀበጧ ደግሞ ሊዲው በጣም የምታስቀኝ እሷ ልጅ ማለት ነው። ግን ገግ ማለች አሁን፣ ልጁ ማለት ነው። ምክንያቱም ኤላ ኤላሊን ይወዳታል ይወዳታል። ግን የአባትዮ ነገር ኖሮበት ነው እሄዳለሁ ብሎ ነው እንጂ እሱም ገና አስቦበት ሊቀር ይችላል። ከመንገዱም ሊቀር ይችላል። ወደ አባትዮም ሳይሄድ ደግሞ ሄዶ ሊመለስ ይችላል። አሁን ለሌ ወደ ቤት ሌላ ቦታ እንዴት በእጀ ዝውውር ደሞዝ ከፍሎ እዛ እንድትሰራ ያደረጋት እሱ ነው። ቀበጣ ግን በዚህ ክፍተት ተጠቅማ ኤላ ጋ አሁን አሁን እንግዲህ አዴ ነበረች። ሄዳ ምግብ ልሰራለት የነበረ ኤላ ማለት ነው። ነገር ግን እሷ እጇ ስላመማት፣ ሌሊ ደግሞ ሄዳ ምግብ ሰርታ ለመመለስ ነበረ። ስትሄድ ያው እያስጨፈረችው ነበረ ማለት ነው፣ እየደነሱ ነበር አብሮ። ያንን አይታ ደግሞ ሌሊ በጣም ከፍቷታል ማለት ነው። በጣም ነው የከፋት ማለት ነው። ምክንያቱም በጣም የምትወዱ የልጅነት ፍቅረኛው ነበረች። ነገር ግን ይህን ስታዩ ደግሞ በጣም ነው በቃ፣ ሌላ ነገር እንዳሰበው ወይም ደግሞ እንደሞ ወዳት ምናምን ነገር አድርጋ ነው የተሰማት ማለት ነው። እና ኤላ ደግሞ ግን እየነገራት ነው ለቀበጣዋ ማለት ነው። ምክንያቱም እኔ እሷን በጣም ነው መወዳት፣ የልጅነት ፍቅሬ ናት። ከብዙ ሰዎች ጋር እንድቀራረብ ያደረገችኝ እሷ ናት። ስለዚህ አንቺ ቅብጠትሽን ነው የምወደው እንጂ ሌላ ነገር ብለዋታል ማለት ነው። ግን እሷ ያው ወንድሟም ደግሞ ዴቪም እየተቆጣት ነበረ። ታይ እዛ ትጂ እሱ እኮ ፍቅረኛ አለችው ምናምን እያላት ነው ማለት ነው። እሷ ግን ያው አልሰማም እያለች ነው እየቀበጠች ነው። አንድ ቀን እንዳታለቅ ስበሉ ማለት ነው። እንዲሁም ደግሞ ፍቅር እየው ፍቅር፣ አሁንም ተንኮሎን አልተዋችም። እንግዲህ ዳይመንድና ዳይመንድ መንገድ ላይ አግኝቷት ያው ሮጣ ወደ ቤት ውስጥ ገብ ተከትሏት ሄዱ ነበረ ና አዴ ና ዴቭ ደግሞ ከሄዱበት ስመለሱ አይቷቸው ነበረ ና ለምን መጡ ዝ ቤት ብለው ስጠይቃት እኔ ምን አቅላቸዋለሁ፣ አዴም ፍለጋ ነው የመጡት ምን ችግር እንዳላቸው ምን እንዳላቸው አላውቅም ብላ እንደገና አዴ ላይ ያሳበበችው ማለት ነው ና አያቸኋለ ትንሽም ትልቅም በቃ ወስዳ አደይ ላይ ማድረግ ነው የምትፈልጉ ማናት ፍቅር ማለት ነው። ስለዚህ አሁንም ደግሞ የሆነ ተንኮል ነገር አስብ አባት እንዳይሆን ብዬ ያሰብኩኝ ፈራውኝ ማለት ነው። ምክንያቱም እሷ ዴቪን ለማገኘት የማታደርገው የማትፈነቅለው ድንጋይ የለም ማለት አሁን መድኃኒት ልትበላ ነበረ። መድኃኒት አዘጋጅተ ነበረ። ጎበዝ ናት ግን ነምሳን ወደደቻት እንዴ ለመሆነ አባቱ ብዬ ነው ራሴን ማጥፋ አላደርግም አለች። ደስ አደረገች እዛ ላይ ማለት ነው። ፍቅር ገና አወቀች እንደምን እውነቷን ነው። ምክንያቱም ያን መድኃኒት ሁላ በልታ በልታ ብትሞት ማን ነው የሚቀረው? እሷ ብቻ ናት። እነሱ እንደፈለጉ ይፈነጥዛሉ። ስለዚህ ስለዚህ ፍቅር የማንን ነው የምትጎጂ? ራሱ ነው የምትጎጂ። ስለዚህ ይሄን አታድርጊ፣ ስራሽ ስሪ ያለችና መድኃኒቱን ወርውራ ተነሳች ማለት ነው። ስለዚህ አሁን ሰው ተንኮል ነው የምትሰራ ማለት ነው እና ግን ቀና ልብ እንዲሰጣት እና ወደ ጥሩ ቦታ ተመልሳ አመዛዝና ምናምን የምታደርግ ነገሮቹን ነገሮች ሆነ በቃ ክፉ ነገሮችን ብቻ ነው እሷ የምትመኘው። ና ይህን ሁሉ ግን ዴቪድ ለማገኘት ወይም ደግሞ ነው ነው የምትለው። ግን እሷ ኩ ገን ሀ ብላ አዴ እነሱ ቤት ስገባ ነው የጠመደቻት ማለት ነው። ያኔ ዴቪላ ቤቪላ ምን የለ እና ይሄን ይመስላል እላቸዋለሁ። ውድ ቤተሰቦቼ፣ ሰዎች የዛሬ እንግዲህ የዛሬ ክፍል ይሄ ነው። የሚቀጥለው እስከምንገናኝ ድረስ ደግሞ እናንተም ተከታተሉ፣ እንደኔ ዘና በሉ። እንደኔ ብዙ ነገሮችን ትማሩበታላችሁ አላችሁ ብዬ ያስባለሁ ማለት ነው። ውድ ቤተሰቦቼ፣ መልካም ጊዜ እና መልካም ቆይታ ይሆንላችሁ። በርቱ እና እናዴ እናዴ ብነ ፍቅር እነምን በርቶና ስሩ ጎበዞች ናችሁ ጠንክሩና ቀጥሉ ነው የምንላቸው፣ ማለት ነው ውድ ቤተሰቦቼ። እኛም የው ዘናፈታ እያለ ነው፣ ብዙ ነገሮችን ትዕግስትን፣ ክፋትን፣ የተለያዩ ነገሮችን እየተማርንባቸው ነው። እየኮረኝ ነው ማለት ነው። ስለዚህ ጎበዞች ናቸው፣ ፍቅርም እየተወነች ነው ላቸዋለሁ ውድ ቤተሰቦቼ እና በሎሄን ይመስላል የዛሬ ቆይታችን ለምቀጥሎ እስከምንገናኝ ደስ ባይ ባይ